ሞት የሚባለው ነገር እንደ ሌላ እምነት ተከታዮች በአደም አለመታዘዝ የመጣ በሽታ አይደለም። ሰይጣን ያመጣብንም ነገር አይደለም። የኃጢአት ውጤትም አይደለም። ሞት የአምላካችን የአላህ ፕሮግራሙ ነው፣ እቅዱ ነው። ሞትና ህይወትን አላህ የፈጠረው የትኛው ስራችሁ ይበልጥ ያማረ መሆኑን በተግባር ሊሞክራችሁ ነው ነው ያለው። አደምና ሀዋ አለይህም አሰላም አትብሎ የተባሉትን የዛፍ ፍሬ በሸይጣን አሳሳችነት ወስደው ሲበሉ፣ በወቅቱ ነበራችሁ እንዴ? ከበሉት ፍርድ ደርሷችኋል? እንዲበሉ ተባብራችኋል? አይታችኋል? ሰምታችኋል? ምን ማለት ነው ታዲያ? ባላያችሁት፣ ባልሰማችሁት፣ ባልተባበራችሁት፣ ባልነበራችሁበት፣ ድርሻው በሌላችሁ ነገር ሁለቱ ላጠፉት ጥፋት እርግማኑን እናንተ የምትቀበሉት እኛ የምንድነው? በግል እምነታችን ነው፣ ግልጽ ነው። ከአባት ወደ ልጅ የሚተላለፍ ዘላለማዊ ድህነትም የለም ዘላለማዊ መርገምትም የለም። ይህን ዛፍ የበላችሁ ጊዜ ዘላለም ትኖራላችሁ አትሞቱን እኮ ነው ያላቸው እንዴ። አደም መጀመሪያ የተፈጠረው ዘላለም ሊኖር ከሆነ ላይሞት ከሆነ ምን አዲስ ነገር ታራመጣ? ኢብሊስ እንዴት ሊያታልላቸው ቻለ? ምክንያቱም መጀመሪያ የተፈጠሩት ለዘላለም እንዲኖሩ ነው ብለን ካመንን ኢብሊስ ምን የሚያታልልበትን መንገድ አመጣና ይሄን የበላችሁ ጊዜ አትሞቱም አለ። ባይበሉስ ሞት የሚባለው በአደም አለመታዘዝ የመጣ ከሆነ ከአደም ጀነት መግባትና መፈተን በፊት ኢብሊስ እንዴት አላህን ሰዎች እስከሚቀሰቀሱበት አቆየኝ አለ? የምን መቀስቀስ? የሚሞት ከሌለም የሚቀሰቀስ የለም። በአደምም አይጠፋንም በዒሳም አንድ ነው። የምንጠፋው በራሳችን ኃጢአት ነው የምንድነውም በአላህ ቸርነት ነው። ዒሳና አደምን እዚህ ውስጥ ምንም ጣልቃ ገብ የሚያረጋቸው ነገር የለም። አደም በእኛ መጥፋት ዒሳ በእኛ መዳን ላይ ሚናን ሊጫወቱ አይችሉም። ዛሬ ምን ሞተው የምንሰቃየው መሬትን እሾክ የምታበቅልብን ትናንት ወላጆቻችን በፈጸሙት ኃጢአት ነው ብለው ከሰበኩን፣ ከሁለት ሺህ ዓመት በፊት ለኃጢአት ውስጥ ዋጋ ተከፍሏል ትሉን አይደለም? ዋጋ ከተከፈለ የዋጋው ውጤት የታለ?